አይበለውና መድኃኒዓለም ያው ረጅም አመት እድሜ ያጠግብሽ። ነገ ወደ ጌታ ልትሰበሰቢ ነው እና ዛሬ ግን አገልግሎት አለሽ። የትኛውን መዝሙር በምን አይነት ኤነርጂ ትዘምራለሽ? ሰላም ጤና ይስጥልኝ። እንደምን አላችሁ ውድ የቻናሌ ቤተሰቦች፣ እንዴት ቆያችሁኝ? የ25 ዓመቷ ወጣቷ ዘማሪት የምስራች ስመሆን ከብዙ የሕይወትና የሞት ትንቅንቅ በኋላ ከዚህ በላይ መታገል አልቻለችም። ይችን አለም ተሰናብታ ወደ አባቷ ሄዳለች። በዩጎ ቸርች ሽኝት ተደርጎላት ስርዓተ ቀብሯም ተፈጽሟል። የምስራችን ሞት ሰምቶ ያላዘንላት ማንም የለም። ገና ወጣት ነች፣ ብዙ የምታገለግል ብሩህ ተስፋ ያላት የመኖር ጉጉቷ የሚያስታውቅ ወጣት ነበረች። በከባድ የጨጓራ ህመም የተነሳ አራተኛ ደረጃ የደረሰ የጨጓራ ካንሰር ተይዛ ሐኪሞች አትተርፊም፣ በሕይወት የምትኖሪው ለጥቂት ቀናት ነው ቢሏትም ነገር ግን ተስፋ ሳትቆርጥ በደጋጎች በተሰበሰበላት ገንዘብ እርዳታ ወደ ታይላንድ በመሄድ ታክማ የመጀመሪያ ዙር ህክምናዋን አጠናቃ ወደ ሀገሯ ስትመለስ የእንኳን ደህና መጣሽልን አቀባበል ተደርጎላት ነበረ። ለተደረገላት ድጋፍም አመስግና በእናንተ እርዳታ የሚያስደንቅ ፈጣን ለውጥ ላይ ነኝ ከፈሳሽ ውጪ የማልቀምስ ልጅ አሁን ያገኘሁትን እየበላሁ እንደሆነ ስገልጽላችሁ እንባ ባቀረረ ስሜት ውስጥ ሆኜ ነው ብላ አመስግና ነበረ። የተደረገላት ርብርብ በጣም አስገራሚ ነበረ። በጎፈንድሚ በፌስቡክ እንዲሁም በቲክቶክ ኢትዮጵያውያንና ኤርትራውያን ተረባርበውላታል። ደስኛል በጣም እንደዚህ የሚሆን ህዝብ የመጀመሪያ ዙር ህክምናዋን ማጠናቃ ወደ ሀገር ቤት ገብታ ደማቅ አቀባበል ተደርጎላት ነበረ። ዘማሪት የምስራች የተወለደችው በአርባ ምንጭ ከተማ ሲሆን በወልቂጤ ዩኒቨርሲቲ በቲያትሪካል አርት በዲግሪ ተመርቃለች። ወደ አዲስ አበባ በመምጣትም በተማረችበት በቲያትር ለመስራት ፈልጋ በብሔራዊ ቲያትር ለመቀጠር እድሉን ብታገኝም ያገኘችው ስራ እንድትዘፍን ማለት በድምጿ እንድትዘፍን የሚያስገድድ በመሆኑ ዘፈን አልዘፍንም፣ ሃይማኖቴ አይፈቅድም በማለት ሌላ ስራ በምትፈልግበት ወቅት የሚረዳት ሰው ባለመኖሩና ቤተሰቦቿም በቂ ገንዘብ ስላልነበራቸው ሊያግዟት ባለመቻላቸው አዲስ አበባ ውስጥ የምትበላው እስክታጣ ድረስ ከፍተኛ ለሆነ ችግር ተጋልጣ ነበረ። ከዛም በአንድ ድርጅት ውስጥ በሁለት ሺህ ብር ደሞዝ ተቀጠረች። ነገር ግን አሁንም ህይወት እንዳሰበችው አልሄደላትም። እናም ከገንዘቡ ማነስ የበለጠ አሰሪዋ ቸርች እንድትሄድ የሚያደርጋትን ጊዜ ልትሰጣት አልቻለችም። የስራ ሰዓቷ የተስማማችው እስከ 12 ሰዓት ለመስራት ቢሆንም እስከ ምሽቱ ሁለት ሰዓት ታስመሻት ነበረ። እናም ከድካሙም እንዲሁም ከገንዘቡ ማነስ በላይ ከቸርች መራቋ ያሳሰባት የምስራች ሌላ ስራ ማፈላለግ ትጀምራለች በጓደኛ አማካኝነትም ወሎ ሰፈር አካባቢ በሳምንት አራት ሺህ ብር ሳፋሪኮም ድርጅት በሴፍቲ ማኔጀርነት ተቀጠረች። ስራዋ ነጻነት ስለነበረው የምትወደውን ዝማሬ በጂፒኤስ ቸርች ጀምራ፣ ከዛም ወደ ተለያዩ ቸርቾች በመሄድ ማገልገሏን ቀጠለች። በወቅቱ ግን እናቷ ከፍተኛ በሆነ የጨጓራ ሕመም ትሰቃይ ነበር እና ወደ ጂፒኤስ ቸርች በማምጣት በፓስተር ሄኖክ ተጸልዮላት እንድትድን ሆናለች። ይህንን ምስክርነቷንም በቸርቹ ላይ በመገኘት በአንድ ፕሮግራሙ ላይ ምስክርነቷን ሰጥታ ነበረ። በዛም ምስክርነት ወቅት እናቷ የምስራችና እሷ ያሳለፉትን የህይወት ውጣ ውረድ ተናግራ ነበረ። ታውቂያለሽ፣ አንችናን ያሳለፍነውን ነገር። ነገር ግን ያ ሁሉ ነገር አለፈና አሁን ለዚህ በቅተሽ በማየቴ እድለኛ ነኝ እግዚአብሔርንም አመሰግነዋለው ብላ ነበር እናቷ። የሚያሳዝነው ነገር በተለያዩ ቸርቾች አገልግሎቷን አጠናክራ በመቀጠል ላይ እያለች ነበረ፣ በኃይለኛ የጨጓራ ህመም መሰቃየት የጀመረችው ወደ ሕክምና ተቋም በመሄድም የሕክምና አገልግሎት ብታገኝም የጨጓራ ቁስለት ህመሟ ተባብሶ አራተኛ ደረጃ ወደ ደረሰ የጨጓራ ካንሰር በመቀየሩ ምክንያት ዶክተሮች ታክመሽ መዳን ተስፋ የለሽም ለጥቂት ቀናት አለፍ ካለም እንደው ለትንሽ ሳምንታት ለወራት ነው የምትቆየው ቢሏትም፣ እሷ ግን አይ እድናለው፣ በክርስቶስ በጌታ ይታምናለው፣ ያድነኛል፣ ከሀገር ወጥቼ ህክምናውን እሞክረዋለው በማለት ወሰነች። በወቅቱ ከጨጓራዋ እስከ አንገቷ ድረስ ያለው ቦታ ቆስሎ ፈሳሽ ብቻ ነበረ የምትወስደው፣ እሱንም በግድ ነበረ። ከወሰደችው በኋላ ላይም አብዛኛውን ታስመልስ ነበረ፣ በጣም ያስመልሳት ነበረ። በዚህም የተነሳ ኪሎዋ በጣም ወርዶ ነበረ እናም በፈጣሪዋ አምና ወደ ውጭ ወጥታ ለመታከም ደግሞ የተጠየቀችው ከፍተኛ ገንዘብ በመሆኑ በራሷ ልትሸፍነው ስላልቻለች በወዳጅ ዘመድ አስተባባሪነት ጎፈንድሚ ተከፍቶ እንዲሁም ደግሞ በሶሻል ሚዲያ ማለትም በቲክቶክም በፌስቡክ ላይም ላይቭ በመግባት ገንዘብ ተሰበሰበላት። ወደ ታይላንድ አቀናች። እዛም ሄዳ ተከታታይ የሆነ ሕክምና ተደረግላት። ቀዶ ጥገና ይደረግልሽ፣ እሱ የተሻለ ይሆናል ተብሎ ቢነገራትም ፍቃደኛ ሳትሆን ቀርታለች። እናም የመጀመሪያ ዙር ህክምናዋ በተሳካ ሁኔታ ተጠናቆ ወደ ሀገር ቤት ስትመጣም ከፍተኛ የሆነ አቀባበል ነበር የተደረገላት። ወደ ተለያዩ ቸርቾች በመሄድም እግዚአብሔር አዳ ነኝ እያለች በማመስገን ምስክርነቷን እየሰጠች ነበረ። ነገር ግን ከቀናት በፊት ድንገተኛ የሆነ ከፍተኛ ሳልና ደሜ ቀላቀላክታ አጋጥሟት ወደ ሆስፒታል በቶሎ ተወሰደች። የተለያዩ ወዳጆቿም ለምእመኑ የምስራች በድጋሚ ታማለች እና እባካችሁ ጸልዩላት ሲሉ መልእክታቸውን አስተላለፉ። ነገር ግን እንዳለመታደል ሆኖ የ25 ዓመቷን ወጣቷን የመኖር ጉጉቷ የሚያስታውቀውን የምስራችን ሐኪሞቹ ምንም ያህል ቢረባረቡም ማትረፍ ሳይችሉ ቀርተው በጀርባዋና በሳምባዋ ላይ በተገኘባት ካንሰር ሳቢያ በጽኑ ህክምና ክፍል ህክምና ሲደረግላት ቆይቶ መዳን ባለመቻሏ ገና በለጋነቷ ይችን ምድር ተሰናብታታለች። የሚገርመው ነገር ለህክምና ታይላንድ በነበረችበት ወቅት ከእናቷና ከፍቅረኛዋ ጋር ነበር የሄዱት። እናም ከሁለት ወራት በፊት አካባቢ ማለት ነው በታይላንድ በተከሰተው የመሬት መንቀጥቀጥ የነበረችበት የሆስፒታል ህንፃ ሲንቀጠቀጥ፣ እሷ እዛው ሆስፒታል ውስጥ ኬሞ እያደረገች ነበረ። እናም ኬሞውን አቋርጠው ተሸክመዋት ከሀያኛ ፎቅ በደረጃ አወረዷት። እሷን በድንጋጤ እያለቀሰች ቪዲዮ ቅርጽ አለቃ ነበረ ጠላት እየፈተነኝ ነው። በዙሪያዊ እያንዣበበ ነው። የኔን ህይወት ለመንጠቅ በጣም ብዙ ሙከራዎችን እያደረገ ነው። ነገር ግን በክርስቶስ ደም ስለተሸፈንኩኝ ሊያገኘኝ አይችልም። ተመልከቷቸው፣ እነዚህ ሁሉ ሰዎች ኢየሱስን አያውቁትም፣ ክርስቶስን አያውቁትም። ነገር ግን እኛ የክርስቶስን ስም ጠራን፣ መሬቱ ሲንቀጠቀጥ ክርስቶስ ወይ አድነን፣ ኢየሱስ ወይ አድነን ብለን በመጠራታችን የተነሳ በእኛ ጸሎት እነዚህ ሁሉ ሰዎች ሊተርፉ ችለዋል ብላ ነበር የምስራች ይህን ሁሉ ነገር አልፋ ይህን ሁሉ ነገር ተቋቁም አመታ ነው እንግዲህ ባልታሰበ ሁኔታ ዳነች የተባለችው የእርዳታ ድጋፍ ላሰባሰቡላት፣ እንዲሁም ደግሞ እጃቸውን ለዘረጉላት ሁሉ በየቦታው እያመሰገነች እየዘመረች በነበረችበት ወቅት ነው ሳይታሰብ በጀርባዋ እና በሳንባዋ አካባቢ በተገኘ ካንሰር ሳቢያ ይችን ወጣት ዘማሪ ያጣናት። ፍቅረኛዋ ኪሩን በጣም ያሳዝናል። የሽኝት መርሃ ግብሩ ላይ ለፍቼ ላታለሁ፣ ደክሜ ላታለሁ፣ ትሄዳለች ብዬ አላሰብኩም ነበር። ነገር ግን እሷ ወደማይቀረ ወደ አባቷ እቅፍ ሄዳለች። ከዚህ በኋላ እሷ መመለስ አትችልም። ነገር ግን እኔ እሄዳለሁ፣ በጥቂት ጊዜ ውስጥ እሄዳለሁ። እዛ እንገናኛለን። በጣም ወዳታለሁ ሲል ሰምተነዋል። ያሳዝናል። ምን ለማለት እንደፈለገ አልገባኝም። በጥቂት ቀናት ውስጥ እኔ መከተላታለሁ ማለት አልገባኝም። ነገር ግን ከዙሪያው ያላችሁ ምናልባት ይህንን ቪዲዮ እያያችሁ ያላችሁ ሰዎች ካላችሁ ክትትል ብታደርጉለት፣ እንዲሁም ደግሞ ብትጸልዩለት የሚል ምክሬን ማስተላለፍ እወዳለሁ። ለቤተሰቦቿ፣ ለአድናቂዎቿ፣ ለወዳጅ ዘመዶቿ በሙሉ መጽናናት እመኛለው የምስራችንም ነፍስ እግዚአብሔር በቀኙ ያሳርፍ።